ጸጉራችሁ ለሚሰባበርባችሁ ይሄንን ማስክ ሞክሩት። እንዲሁም ደግሞ ፉርፉር ላለባችሁ የምር ለጸጉር እድገት ለብዛት በጣም ነው የሚጠቅማችሁ። በዚህ አጋጣሚ ዛሬ ፀጉሬ በጣም ነው ሰርፕራይዝ ያደረገኝና የሆነ እርግጥ፣ ጸጉሬ በጣም ስስ ነው፣ ግን ቁመት ጨምሯል። ቁመት በደንብ ነው የጨመረውና ከስስም አልፎ ዛሬ ግን ሳበጥረው፣ እንዲሁም ላራት ቀን ተሰርችው ነበርና ማታ ነበር የፈታሁት፣ ግን ዛሬ ስፈታው እግዚአብሔርን በቃ የሚያሳስበትን ስል የሆነ ብዛቱን ሳይ በጣም ነው ደስ ያለኝ። እንዲሁም ደግሞ የፊት ለፊቴ ጸጉር እንዴት እንዳደገ ጸጉር ከተንከባከባችሁት ማያድግበት ምንም ምክንያት የለም። የኔ አሁን ቁመቱ በጣም አሪፍ ነው፣ ነገር ግን የቀረው ምንድ ነው ብዛት ቀርቶታል እና አሁን ለብዛት እንሰራለን። እና ዛሬ እየሰራሁላችሁ ማስክ ደግሞ የሚለይ ነው እና ሰርታችሁት ተጠቀሙ እቤት ውስጥ። ሰላም፣ ቤተሰብ እንዴት ናቸው? ሰላም ናቸው። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትረፍ ይበልልኝ። ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ወደ ቤቴ ተቀላቀሉ። እንዲሁም ደግሞ ኮመንታችንም ሀሳባችሁን አስቀምጡልኝ ማለት ነው። ነባሮች ሁሌም ስለምታበረታቱኝ በጣም አመሰግናለሁ። የዛሬው ማስካችን የምንሰራው ሮዝሜሪ፣ እናንተ ሮዝሜሪ ከዚህ በፊት እኔ በቫዝሊን ሰርቸዋለሁ፣ እና አሁን ራሷ አልቆብኛል በቃ እንዴት እንደጨነቀኝ እስከምሰራው ድረስ ግን ዛሬ ያለኝን ሮዝሜሪ ጨርሻለሁና ውህድ ሲሰራ በሮዝሜሪ እንደዚህ አይነት ከለር ይዞ ይወጣል ብዬ አላሰብኩም ነበርና ዛሬ በሮዝሜሪ ነው የሰራሁት። ሮዝሜሪን ይና እንደዚህ ነበረኝ ይሄኛው። መጀመሪያ ቅጠሉን ታራግፉታላችሁ። ያው ብዙ ሰዓት አይፈጅም። ነገር ግን እንደነገርኳችሁ ሮዝሜሪ በጓሯችሁንም መትከል ትችላላችሁ፣ እና እዛ ተክላችሁ ጓሯ ላይ ተክላችሁ በየጊዜው መጠቀም ትችላላችሁ። ኢትዮጵያ ላላችሁ ማለት ነው። በጣም ቀላል ነው። የኔ ከያዘልኝ ያሳያቸዋለውኝና አላያዘልኝም። እስካሁን ከዚህ በፊት ተቃጥሎብኝ ስለነበር ሮዝሜሪውን በዚህ መልኩ እንትን ብየዋለሁ። ስትቀነጥሱት ራሱ የሮዝሜሪው ሽታ እንዴት ደስ እንደሚል ውህዱ ራሱ ከሰራችሁበት በኋላ እንዴት ደስ እንደሚል እና አሰልቺ አይደለም፣ ሽታው ደስ የሚል ይህኛው ደግሞ ትንሽ ቆየት ብሎ ስለነበር ፍሪጅ ውስጥ እንትን ቀይሮ ነበር። ግን ምንም ችግር የለውም ብዬ ተጠቀምኩት ማለት ነው። ዞሮ ዞሮ እናንተ እርጥብ ከሌለ ከሌላችሁ እዚህ ጋር ደረቁም መጠቀም ትችላላችሁ። ምንም ችግር የለውም። ዋናው ነገር ምንድነው ሮዝሜሪውን መጠቀም ነው ማለት ነው። ከዛ በኋላ ሮዝሜሪን በዚህ መንገድ ከጨረስክ በኋላ ይሄኛው ዝንጅብል፣ ዝንጅብል ለጸጉር እድገት ለብዛት፣ እንዲሁም ደግሞ ከግንባር የሸሸ ጸጉርን ይመልስላችኋልና ፉርፉር ራሱ ያጠፋላችኋል። ሳይበዛ ግማሹ ነው የተጠቀምኩት ብዙ አትጠቀሙ። ያው ምናልባት ብዙ የምትጠቀሙ ሊያሳክካችሁ ከቻለ ማለት ነው። ስለዚህ አላጥ እንትን አልፈቀፈኩትም ያልፈቀፈኩት ደግሞ እንዳያችሁ ቆዳው በጣም ንጹህ ነበርና ምርጥ እንትን ነው፣ ምንድን ነው የሚባለው? ምርጥ ዝንጅብል ነው እንዴ! ያስ እንትን እኮ ጠፋብኝ። ከዛ በኋላ እንደዚህ ከቆራረጥኩኝ በኋላ በውሃ በደንብ አጥቧለሁ። በደንብ መታጠብ አለበት፣ ያው ምክንያቱም ለጸጉራችን ስለምንጠቀመው። ካጠብኩት በኋላ እዚህ ጋር እንደዚህ አድርጌ፣ ከዛ በመፍጫ ቢያንስ አንድ ብርጭቆ ከግማሽ ውሃ ጨምሩ፣ በጸጉራችሁ ልክ ማለት ነው። እናንተ በፀጉራችሁ ልክ ጨምራችሁ፣ ከዛ በመፍጫ ፍጭት ማድረግ ነው። እንደነገርኳችሁ በፀጉራችሁ ልክ ያልኳችሁ ምንድነው፣ የእኔ ጸጉር ብዙ አይደለም መሆን እና ብዛት ከሆነ ሁለት ብርጭቆ መጠቀም ትችላላችሁ። በተጠቀማችሁ ልክ ግን የምታጠሉትን የምትሰሩበትን ውህድ እንዲሰጣችሁ ፈልጌ ነው። ከዛ በኋላ እንደዚህ እንትን ካልኩ በኋላ አጠለዋለሁኝ ምን እንደሚመስል ደስ ነው የሚለው። ሽታው ራሱ በቃ እንዲት ደስ እንደሚል ከዝንጅብሉ ደግሞ ተጨምሮ በቃ ለየት ያለ ሽታ ነው ያለውና የምር በቀላል መንገድ የሚሰራ ነው። ጸጉራችሁን ተንከባከቡ እንደዚህ እየሰራችሁ፣ በተለይ ለሚነቃቅልባችሁ፣ ለሚረክፍባችሁ ከግንባሩ የሸሸ ጸጉርን ይመልሳል። በዚህ መንገድ ራሱ አድርጋችሁ ይሄኛው እንደ ስፕሬ መጠቀም ትችላላችሁ። ነገር ግን እኔ ውህድ ለው ልሰራ ያሰብኩት ስፕሬ መጠቀም ካልፈለጋችሁ እንደዚህ መጠቀም ትችላላችሁ። እኔ አሁን ሰሞኑ ምንም ስፕሬ እየሰራው አይደለም። ለምን በጣም ብርድም ስለሆነ ብርድ ስለሆነ በቃ እንደዚህ ብሰራ ነው የኔም ያዋጣይ ማለት ነው። ስለዚህ እንደዚህ እየሰራችሁ ብትጠቀሙ በሳምንት አንድ ጊዜ ጸጉራችሁ ስትታጠቡ ማስክ እንደዚህ ውህድ እየሰራችሁለት ጸጉራችሁ ላይ አድርጋችሁ ጸጉራችሁም ለውጥ ያገኛል። የምትመገቡት ምግብ እንዳለም ሆኖ ለጸጉራችንም ደግሞ ስለሚያስፈልገው ማለት ነው። ከዛ በኋላ የተጠቀምኩት እናንተ የበቆሎ ዱቄት ቢኖራችሁ እሱ መጠቀም ትችላላችሁ። ጄል ካላችሁ ጄል መጠቀም ትችላላችሁ። ነገር ግን እኔ የተጠቀምኩት የ የሩዝ ዱቄት ነው። እኔ የተጠቀምኩት የሩዝ ዱቄት ተጠቅሜ የሩዝ ዱቄት ስትጠቀሙ፣ በዚያ አጋጣሚ ትንሽ ተጠቀሙ። ሁለት ማንኪያ ሩዝ ነው የተጠቀምኩት። የሩዝ ማንኪያ ሁለት ማንኪያ ማይሆንም። እንደዛ ያልኩት ለምንድን ነው ሲቀመጥ ትንሽ ማስኩ እንደዚህ ከሰራችሁ በኋላ ሲበርድ በጣም ይወፍራል። ሲወፍር ደግሞ ወደ ፀጉራችሁ ዘልቆ እንዳይገባ ያደርገዋልና ቀጠን ብታደርጉት በተቻላችሁ አቅም የምትጠቀሙት ማስክ ወይም ደግሞ ውህድ ለፀጉራችን ስር እንዲገባ እንዲጠቅመው ቀጠን አድርጋችሁ ሰርታችሁ ብትጠቀሙት በጣም አሪፍ ነው። ከዛ በኋላ ለአንድ 15 ደቂቃ ወስዶብኛል። እኔ ትንሽ ጋዙ እንትን ስለነበር በዚ አጋጣሚ እዚች ጋ እንትን በቀደም የሰራሁት የፊት ማስክ የሰራሁት ነበር እና እሱ ራሱ ትንሽ ስለተረፈኝ ብዙ ስላልተጠቀምኩት አንደኛ ተልባ ስለነበር ተልባውም አንድ ላይ ጨመርኩት ማለት ነው። ስጨምር አልቀረስኩም እና ዞሮ ዞሮ ተልባ ስለነበር ተልባው ደግሞ ለልስላሴ ለፍሪዝ፣ ፀጉሬ ፍርዝ ብሎ ስታጠበው ፍርዝ ብሎ እንዲወጣ ኮንዲሽነር ኮንዲሽነር አያስፈልገውም፣ እና ልክ እንደ ኮንዲሽነር ባሉት ከዛ በኋላ ግማሹ ነው የተቀባሁትም፣ እና ስቀባም ደግሞ አሳያቸዋለሁ። ይሄንን ይመስላል። ከተቀባው በኋላ ፀጉሬ እንደዚህ እንደነገርኳቸው ቅድም በመግቢያ ላይ እና ፀጉሬ የምር በቃ ሰርፕራይዝ ነው ያደረገኝ። የሆነ በቃ የምር ለውጥ አለው። በደንብ ነው ለውጥ ያለው የፊት ለፊቱ ፀጉር እዩት፣ እዩት። በፊትና አሁን ያለው ማለት ነው። ምናልባት ከፊት ጀምሮ የምትከታተሉ ፀጉሬ ማለት ነው እና በጣም ነው ልዩነት ያለው። በጣም ነው ለውጥ ያለው። አንድን ነገር ከያዘን በኋላ እንግዲህ ሳንሰለች ራሳችንን እየጠበቅን በምንጠቀም ሰዓት በእርግጠኝነት ለውጥ እናመጣለን እና ለውጥ የማይመጣበት ምንም ሁኔታ የለም። አንዳንድ ልጆች በጣም ተስፋ ትቆርጣላችሁ። የኔ ፀጉር አያድግም የኔ ፀጉር ከርዳዳ ነው እንደዚህ እያላችሁ እና ለማንኛውም ተስፋ አትቁረጡ። እንግዲህ ማማ ማማ እያለ ነው ናት ራሱ ሪከርድ ላረግላቸው አልሰጠኝም። ና ተው ተው ወይ። ከዛ በኋላ እዚህ ጋር ተቀባሁት። ስቀባሁ ራሱ ያለው ሰላም የምር እግዚአብሔርን ብርድ ቢሆንም እኛ ጋ ግን በቃ ስቀባው፣ ግን በጣም ነው ደስ የሚለው። እዚ ጋ ስቀባው ግማሹ ነው የተቀባሁት። ግማሹ ምን አሰብኩኝ እንደ ኮንዲሽነር ለጠቀመው አስቀመጥኩት ማለት ነው። በኋላ የኛው ሳለቀልቀው፣ ከዛ ያኛው እንደ ኮንዲሽነር ለጠቀመዋለውኝ። በደንብ ብዙ እንትን አላልኩም፣ በደንብ መሳጅ አድርገዋለሁ። ፀጉራችሁ በደንብ መሳጅ ማድረግ አለባችሁ፣ ምክንያቱም ጥቅም እንዲያገኝ ማለት ነው። እና ቅድም ደግሞ የጨመርኩት ደግሞ ተልባ ይጠቅመኛል፣ ፀጉሬን ልስልስ ያደርግልኛል። ያለ ሩዙም ደግሞ የሩዝ ዱቄት ራሱ ጸጉር ልስልስ ነው የሚያደርገው። ከዛ እንደዚህ በደንብ እየተቀባውን ጸጉሬ በደንብ መሳጅ አድርጌዋለሁ። መሳጅ ማድረጊያውን ካላችሁ በእሱ በደንብ መሳጅ አድርጉት። ከዛ በኋላ ጥቅልል አድርጋችሁ ቢያንስ ለሶስት ሰዓት ወይም ደግሞ ለሁለት ሰዓት፣ ለአንድ ሰዓት ራሱ አንድ ሰዓት በቂው ነው ወይም ደግሞ ሰላሳ ደቂቃ። እኔ ምናልባት አንድ ሰዓት ነው ማስቀምጠው። ከእንግዲህ በኋላ አንድ ሰዓት አሁ ለሁለት ሰዓት ታስቀምጠው ይሆናልና ልጄን የሚይዝልኝ ሰው እስከማገኝ ድረስ። ለማንኛውም የዛሬ ቪዲዮ ይህንን ይመስል ነበር። ቪዲዮውን ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እንመጣለን። ማለት ነው እንግዲህ፣ ምንም ይሁን ምንም ዩቲዩብ ታየም ማልታየ ራሳችን እየጠበቅን እንደዚህ ቪዲዮ እየሰራን እንለቅላቸዋለን። የሚያስደስታችሁ ደግሞ ያው ከጎናችን ሆኖ ማለት ነው። መልካም ቆይታ ይሁንላችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝትርፍ ይበልስ ምሰራላችሁ ልሰራላችሁ። የፈለጋችሁ ቪዲዮ ካለ ግን ጻፉልኝ እሰራላችኋለሁ። ባይ ባይ። መልካም ጊዜ ይሆንላችሁ። ባይ።